ቻናል ቤተሰብ እንግዲህ በደስታ ዛሬ መጥተናል። ትላንትና በፍራቻ የተሞላ ቪዲዮ ነበረ እየሰራ ነው ማለት ነው። እነኚህ ልጆ ሊለያዩብን ነው ወይ ሊጣሉ ነው ወይ እንደው እንዴት ሊሆኑ ነው እያልን እያሰብን ነበር። አልሐምዱሊላ እንግዲህ ዛሬ በዲኤም ሪል ስቴት እና በአንድ ወዳጃቸው ምክንያት እንግዲህ ለዚህ በቅተውልናል፣ አልሐምዱሊላህ ማለት ነው። ዛሬ እንግዲህ ደግሞ ተነኝሁ ጋር ተፈንድሾቹ ጋር ጎን ለጎን ደግሞ አዲስ እንግዶች እየላችሁ መጥቻለሁኝ። አዲሶቹ እንግዶች እንግዲህ ያው ተምኔለኝ ስለምታውብኝ መናገር አለብኝ፣ የሚፍታህና ናዲያ ናቸው ማለት ነው። እንግዲህ ሁለቱም ጋር አዳዲስ ነገር አለና ይዤላችሁ ከች ብያለሁኝ። እናንተ እስከ ሰው ጠብቁ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ የቻና የቤት ሰዎች እንዴት ናችሁ? ከኔጋለሁ አልሐምዱላ ረቢላ አለሚን እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልኝ ብያለሁ። ሁላችሁም በእያላችሁበት የአላህ ዝነትና ረህመቱ አይለያችሁ እያልኩኝ፣ ሰላም ለሀገራችን፣ ሰላም ለህዝባችን እላለሁኝ። እንግዲህ እንደተለመደው ሁልጊዜም እንደምላችሁ ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻው በማየት ተባበሩኝ እላለሁኝ። ላይክም አድርጉ ተደራሽነት እንዲኖረው ማለት ነው። እናንተ ላይክ ስታደርጉ የእኛ ቪዲዮችን ለሰው ጋር እንዲደርስ ያደርግልናል ማለት ነው። ዛሬ እንግዲህ ትናንትና በጣም አዝነን ነበረ። አህሙ እንግዲህ ያው ፕራንክ ብሎ ዲኤም ሪል ስቴት ድረስ በመሄድ ፈኪያን ፕራንክ አድርጎ ነበረ። እና ፈኪያን በዙ በቃ በጣም በጣም ተበሳጭታ ነበረ። በጣም ተናዳ ነበረ። እንደው በጣም ፈርቼ ነበር። እኔ እኔ ይሄ ነገር እንዴት ነው? በቃ ሊለያዩ ነው እነኝህ ልጆች፣ በግድ የተገናኙትን እንደገና ተለያዩ እያልኩኝ ያው እንግዲህ ከውዴታ የተነሳ በጣም ተጨንቄ ነበረ አስቤ ነበረ ማለት ነው። እኔ ብቻ ሳልሆን ብዙ ቤተሰብ እነኝህ ልጆች ዳግመኛ ሊለያዩ ነው፣ ዳግመኛ ሊራራቁ ነው ብሎ ብዙ ኦዴንስ ተጨንቆ ነበረ እና አልሐምዱሊላህ አንድ ወንድማችን ከውጪ የሚከታተላቸው የነሱን አንድ ጋር አንድ ላይ መሆን እና የአህሙንም ምኞት በቃ ከሱ ጋር የመኖር ምኞት አለው ይሄ ልጅ እና ምኞቱን ላሳካለት ላሳካለት ፈኪያም መከፋት የለባትም። እዚህ ደረጃ ድረስ ይሄን ኩላ አውርተው እንደገና መጨረሻ ላይ ፕራንክ ነው ስትባል ቅስሟ ስለተሰበረ እኔ አምስት ፐርሰንቱን እችላለሁኝ ብሏል። እንግዲህ ወንድማችን በወጣ ይተካ አላለሁኝ። መልካም ስታስቡ መልካም ነገር ይሰጣችኋል ሲባል በቃ እውነት ነው። አሁን እንግዲህ በቃ በመልካምነት አይቶት ነበረ ያን ነገር የጀመረው። ይኸው መልካም ስላሰበ ውስጡም በጣም ሮህሮ ሀዛኝም ስለሆነ በቃ ለመልካም ስራ ተነሳሽነት ስላለው ያው መልካም ነገር ገጥሞታል ማለት ነው። ዲኤምርን ስቴትም እንግዲህ በዛ ልክ ብዙ ነገር ታስተማሩ በኋላ ፕራንክ ነው ሲላቸው በጣም እንትን ብለው ነበርና እና ይች ልጅ ማገዝ አለብን እንደዚህ ተበሳይታ መሄድ የለባትም ብለው እነሱም እየተመካከሩ ነበረ። አስር ፐርሰንቱን ልንሸፍናሉ እንግዲህ እየተመካከሩ ነበር። አሁን እንግዲህ ያ የእነሱ ኦዲየንስ አምስቱን ከቻለ እኛ አምስቱን ብለው እንግዲህ የመጀመሪያ ክፍያውን ቀጣይ ሁለተኛ ክፍያውን ደግሞ በአህሙና በፈኪ ስም የእነሱ ቪዲዮ አይተን ነው የመጣ ነው ብለው፣ አምሳ ሰው ከመጡ ቀጣይ ክፍያውን በእነሱ ድርጅቱ ሊሞላላቸው ተደርጓል ማለት ነው። እንግዲህ በጣም ደስ ይላል። እንግዲህ ዳያስፖሮች ማለት ነው። የዳያስፖራ ሰፈር ነው። መድረስ አለ፣ መስጊድ አለ። እዛው አካባቢ ግዙላቸው፣ በአህሙና በፈኪ ስም እላለሁ ማለት ነው። ያው ከእናንተ ሳይሆን የሚያገኙት ከድርጅቱ ስለሆነ የሚያገኙት ቀጣይ ክፍያውን እንደዛ ላይ አመቻችቶ አመቻችቶላቸዋል። ሪል እስቴት ማለት ነው። በጣም የሚያምር ሰፈር ነው ብለዋል። እንግዲህ እንደውም ጅዳ ሰፈር የሚባል አለ ብለዋል። እንደው እኔ ልግባ፣ እንደ እናንተ ለፈኪ ጎረቤት ልሆን። እስኪ አማክሩኝ፣ ኮሜንት ላይ ጻፉልኝ ሙዬ ይገባሻል፣ ግቢ ካላችሁኝ እገባለሁ። በቃ እኔ እገዛለሁ ማለት ነው። ለፈኪ ጎረቤት ሆናለሁ። እንደ በቃ እኔ እንደዚህ ስለምወዳት በቃ ጎረቤቷ ሆኜ ቡና መጠጣት አለብኝ። በቃ ሌሎቻችሁም እንግዲህ የፈኪን ቡና መጠጣት የምትፈልጉ ዲያስፖራዎች እንግዲህ ጅዳ ሰፈር ጅዳን የምታቁት እንግዲህ የማታቁትም ለማየት ሞክሩ ማለት ነው። አዲስ አበባ ላይ እንግዲህ ጅዳ ሰፈር የሚባል እነፈኪ ጎሮ ቤት መግዛት ትችላላችሁ ማለት ነው። በጣም በጣም ደስ ብሎኛል። አህሙም ያው ጥፋተኛ መሆኑን ኦዴንስም ነግሮት ነበረ። እሱም መጨረሻ ላይ እንግዲህ ጥፋቱን አምኖ፣ ጥፋት እንደሰራ አምኖ ይቅርታ ጠይቋል። ምክንያቱም ፈኪያን ማስከፋት፣ ፈኪያን ማሳዘን በጭራሽ እሱ ጋር የማይታሰብ ነገር ነው። በጣም ነው የሚወዳትና የአንተም የዲኤም ሬል እስቴት ማናጀር በረከሁን ልን እንኳን አስማማሃልን ማለት ነው። መቼም እንደዚህ ይህን ያክል ቤት ተገዝቶላት አሁን ይቅርታ ለማለት ፈክዬ የማይታሰብ ነበር እና እንግዲህ በቀጣይ ቪዲዮ በአዳዲስ ነገሮች እንደምትመጡ ባለሙሉ ተስፋ ነኝ ማለት ነው። ሀባይብ ይቅርታ። በጣም ደስ ብሎኛል ሀቂቃ ማለት ነው። ምክንያቱም በጣም እያሰብኩ ነበር እነኝህ ልጆች ሊለያዩ ነው ወይንስ ምንድን ነው? እንዴት ነው? በቃ ዳግመኛ እያልኩኝ እያሰብኩ ነበረ። አልሐምዱሊላ በዚህ መልኩ ተስማምተዋል ማለት ነው። ቤታቸውም አልቀረም ተገዝቷል ማለት ነው። እንግዲህ ሁለቱም ጠንክረው ሰርተው ሶስተኛውን ክፍያ ወይንም መጨረሻውን ክፍያ ከፍለው ቤታቸው እንደሚገቡ ባለሙሉ ተስፋ ነን። ኢንሻላህ የሰው ልጅ ከሰራ የማይለወጥ ነገር የለም። ይከፍላሉ፣ ምክንያቱም አንደኛው እና ሁለተኛው ክፍያ የለባቸው ማለት ነው። እንግዲህ በፈኪና በአሙ በፈንድሾች ይህን ያክል ካልኳችሁ፣ ቀጣይ እንግዲህ ማን የሚሆነው ሚፍታህና፣ ቀጣይ የሚሆነው እንግዲህ ሚፍታህና ናዲያ ናቸው። ሚፍታህና ናዲያ ምንና ምን ናቸው? ምንስ ነው እንደዚህ ያደረጋቸው? እኛ ሚፍታህን የምናቀው እኔ ሚፍታህን ልገራቸው ድሮ ነው የማውቀው። ድሮ ገና ያኛውን ቻናሉን ሳይሸጥ ማለት ነው የማውቀው ማለት ነው። ሳውዲ አረቢያ አዲስ እንደገባሁ ነው የምከታተለው እና ከነ ጁኔዲ ጋ ከነ ለምለም ጋ ምናምን እንደዛ ስለምከታተለው በጭራሽ በጭራሽ ሴት ልጅ ሰላም ምናምን ተቃፎ ምናምን አላውቀውም ማለት ነው። የሚፍታህን አሁን ከናዲያ ጋር የተለየ ነገር ሲያሳይ ይሄ ልጅ ምንድን ነው አግባ ወይ ጨርሰው ያኔ በውስጥ ጨርሰው ነው ወይ ሚዲያ ላይ ለስራ የመጡት እንደዚህ የሚተቃቀፉት? መቼም ይለሱ በቃ ሚስት ላት ሆነው እንደዚህ አይሆንም የሚፍታህ ማለት ነው። ምክንያቱም ሁላችሁም እንደምታውቁት ሚፍታህ ሀጅ ነብይ ሴት አብሮ ሊሰራ ይችላል። እንደዚህ ፊት ለፊት ሊተያይ ይችላል። ነገር ግን መተቃቀፍ፣ ሰላም መባባል በጭራሽ እሱ ጋር የማይታስብ ነው። ካየነው አንጻር ማለት ነው። ብዙ ቪዲዮዎቹን ስላየን በአካል ባናቀውም በቪዲዮ ማለት ነው እና እውነታም በውስጥ ጨርሰው ነው የመጡት ኒካ ስረው ነው ወይንስ ኒካ ነው የቀራቸው? ሁሉን ነገር ጨርሰው ያው ሚስቱ ስለምትሆን ነው የሚለው ለእኔም ጥያቄ ሆኑብኛል። ሀቫይብ ማለት ነው እና ናድዬስ እንዴት ነው የሚፍታህን መስፈርት ታሟላለች ወይ? እንግዲህ ሚፍታህን በተለያዩ ሚዲያዎች ለች ቀርቧል፣ በእነ ሳዕድና አሊ ብትሉ ምን ያልቀረበበት አለ? ቃለ መጠይቅ ተደርጎሎታል። በረም ላለማ ድሮ የምታውቁት ታውቃላችሁ ማለት ነው። እና የሚፍታህ መስፈርት ሚስት የእሱ ሚስት የምትሆን ሴት መስፈርቱ በጣም ትልቅ መስፈርት ነው የሚፍታህ ማለት ነው በተለይ በተለይ ደግሞ ሙያ ሊገባ ሊኖራት ይገባል። በቃ እሱ ሼፍ ነው፣ ምግቡ በደንብ ምግብ ይሰራል፣ ጎበዝ ነው እንዳየነው ቪዲዮ ላይ ማለት ነው። እና ከሱ የበለጠች ብዙ ጓደኛ አለው፣ ቤቱ ሲመጡ የማያፍርባት ሴት በቃ ሞያ ያላት፣ በጥቅሉ ሁሉን ነገሯን በሙያ የተሞላች ሞያ ያላት ሴት ናት ብሏል። እንግዲህ ብዙ መስፈርቶች አሉት የሚፍታህ ለሴት ልጅ ያቀረበው። ምክንያቱም እሙዬ የሰምተች ነው የታቀሽ ነው እንዳትሉኝ ማለት ነው ምክንያቱም ብዙ ሚዲያ ላይ እሱ ተናግሯል ማለት ነው መስፈርቱን። ምክንያቱም ሁሉም ጓደኞቹ አግብተው እሱ ነው እና የቀረው። ወንዴ ላጤነት አይበቃህም ወይ፣ ቤቱም አለ፣ ሁሉ ነገር አለህ፣ ለምንድ ነው ማታገበው ተብሎ እንግዲህ ሲጠየቅ በሁሉም ቦታ መስፈርቱ የእሱ በ በጣም በጣም ኃይለኛ የሚባል መስፈርት ነው ያለው ማለት ነው። በመልክም መልክ፣ ቤተሰብ የምትወድ መላው ቤተሰቡን የምታከብር እህቶቹን የምትወድ ኧረ ስንቱ ይዘረዘራል የሚፍታህ መስፈርት ማለት ነው። ነገር ግን ናድዬ ይህን ሁላ ታሟላለች ወይ? አሟልታ ነው ወይ? በቃ ታሟላለች ወይ ሳይሆን አሟልታ ነው ወይ ለሚፍታህ፣ በዚህን ደረጃ ልትቀርበው ሊቀርቧት የቻለው የሚለው ጥያቄ ሆኖብኛል እና እኔ ነገር ግን የሰው ልጅ ፍቅር ካለው ፍቅር ከያዘው ሁሉም ነገር በፍቅሩ ይደመሰሳል ማለት ነው። በፍቅሩ ይሸነፋል ማለት ነው። እንደው ሞያ ባይኖራት እንኳን እሱ ሼፍ ስለሆነ ምግብ ስለሚሰራ ካፈቀራት ከወደዳት በዛ ይሸፍነዋል ማለት ነው። ያው መስፈርቱ እንዳለው ሆኖ ማለት ነው። ያን ያን ኩላ መስፈርትን ባታሟላ በሱ ይሞላላታል በሱ ሞያ ይተካከላል ነው የምለው ነገር ግን ናዲይም ሙያ ይኖራታል ብዬ አስባለሁኝ። እንግዲህ የወሉን ምጅናት እንግዲህ እንደተባለው ማለት ነው። እንግዲህ የሚፍታህና ናዲያ እንዳየነው ዛሬ ያው ያኔ ብዙ ነገር እንደምታስብለት በብዙ ነገር ቴከር እንደምታረገው እንደምትወደው እንግዲህ እየገለጹ ነው። እንግዲህ የሁለቱንም ሰርግ የምንበላ ይሆናል ማለት ነው። ምክንያቱም የፈኪንም፣ የአህሙንም የናዲያንም የሚፍታህንም ማለት ነው ምክንያቱም ሁለቱም አሁን ላይ ለሚዲያው ድምቀት እየሆኑ ነው። ለሚዲያው በጣም በቃ ረ ቢስሚላ እንዴት ምን ያክል ተወዳጅ እንዳላቸው ምን ያክል እንደሚወዷቸው አይቻለሆኝ የሁለቱም ጋር ማለት ነው። ነገር ግን የሚፍታህ በዚህ ልክ መቅረብ ያው ሚስቱ ናት ብዬነሆነ ያሰብኩት ዛሬ እራሱ ቀይ አበባ እየሰጣት አንድ ልጅ ቀይ አበባ ነጭ አበባ ተተሰጠ እህቱ ናት እያለ ነበረ። እንግዲህ ቀጣይ የምናየው ይሆናል። ያው እንግዲህ በውስጥ ጨርሰው ነው የሚሆነው እንደኔ የማስበው ማለት ነው። እንግዲህ በቀጣይ ቪዲዮ እንመጣለን። ከእንግዲህ በኋላ ናዲያ የሚፍታህን በቤታችን ጎራ ይላሉ ፈንዲሻዎቹም እንዳሉ ሆኖ ማለት ነው። እናንተ እስከዚያው ድረስ ላይክና ሰብስክራይብ አይለን እያልኩኝ እሰናበታችኋለሁ። አሰላሙ አለይኩም ወራህመቱላ ወበረከቱ ባይ ባይ።